አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ በጣም ሰላም ነኝ። ሁላችሁም በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ለእናንተ ይሁን እላለሁ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የምሰራው የእጅ ስክራብ ነው ማለት ነው። እንግዲህ ትንሽ ከደቂቃ በፊት እንዳያችሁት እጅ ብስቁል ብለዋል ማለት ነው። እሱን እንዴት አድርገን ወደ ውበት እንወስደዋለን አብረን እናያለን ማለት ነው። እንግዲህ የሚያስፈልገኝ ሶስት ነገር ብቻ ነው ፦ ስኳር ኦሊቫ ኦይል የወይራ ዘይት ማለት ነው ሎሚ ያስፈልገኛል። የተወሰነ አንድ አራት አምስት ማንኪያ የሻይ ማንኪያ ስኳር እና ግማሽ ሎሚ ጭምቅ አድርጋችሁ ከኦሊቫ ጋር አንድ ላይ ቀላቅላችሁ ነው የምትሰሩት። እንግዲህ እንደምታዩት እኔ አቀላቅያለው ይሄ ጠረጴዛዬ እንዳይቆሽሽብኝ ላስቲክ አምጥቼ ከታች አደርጋለሁ ማለት ነው። ምክንያቱም ዘይትም ሎሚም ስኳርም ስላለው ሌላ ሌላ ነገር እንዳይፈጥርብኝ ማለት ነው፣ እንዳይቆሽሽብኝ እንደምታዩት። መጀመሪያ ላስቲኳን አን ጥፍ ያለው ማለት ነው ከስር ከእጆቼ ስር አድርገው እጄ እንደምታዩት እንግዲህ ብስቁል ብለዋል። እጄ የተበሳቆለበት ምክንያቱ ብዙ ጊዜ ጽዳት፣ ምግብ፣ ልብስ ብዙ ነገር ነው ስንሰራ የምንውለው ሁላችንም። እና በቃ ውበታችንንም መጠበቅ አለብን እራሳችንንም። እንግዲህ እኔ መጀመሪያ ያደረኩትኝ ነገር ነገርየው ለእጅ ብቻ ሳይሆን ለከንፈርም ይሆናል ማለት ነው። እኔ እንግዲህ መጀመሪያ ወስጄ ከንፈሬን ነው የተቀባሁት ማለት ነው። ከንፈሬን የተወሰነ ካሸውትኝ በኋላ ላዩ ላይ ትቸው ወደ እጆች የተመልሻለሁ ማለት ነው። እንግዲህ እንደምታዩት የሆነች የምትበር ነገር አለች። ምንድናትች? በረሮ አደለችም። ቢራ ቢራውን ባብራ ማለት ነው። እሷ አለች። እሷ እየበጠበጠችኝ ነው። እና እንደምታዩት እንግዲህ ሎሚውን፣ ስኳሩን ዘይዘይቱኑን አንድ ላይ ኦሊቫውን ከጨመርኩኝ በኋላ እንደምታዩት እጅን በደንብ አሻለው ማለት ነው። ሁላችንም እውነት ለመናገር ማለት ነው እንደዚህ ስታሹት ለግርም ይሆናል። ያው እኔ ግሬን ማሳየት አልችልም፣ በጣም ይቅርታ እንጂ ለግርም ይሆናል ማለት ነው። እንደዚህ ስታሹት፣ ወይኔ የሚሰማችሁን ስሜት ልነግራችሁ አልችልም። የሆነ በቃ የደም ስራችሁ ፍትትት ነው የሚለው። ወላሂ ነው ማለት እኔ እንደውም በዚህ አጋጣሚ የመጀመሪያ ቀን የሰራሁትን ጊዜ ማለት ነው፣ የሆነ እየነዘረኝ ምናምን ነበረ እጆቼ የተለያዩ ምናምን ሁሉ እየመሰለኝ ነበር። እና በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ያፍታታል ማለት ትችላላችሁ። እንደምታዩት እንደዚህ እሽት ታደርጋላችሁ። በዚሁ አጋጣሚ ሁላችንም በተለይ ደግሞ እኛ ሰው ቤት የምንሰራ እህቶች አሁን ጊዜያችን አይደለም፣ የኛ ጊዜ ይመጣል፣ ነገ እንሰራዋለን የምንለው ነገር አለን ማለት ነው። እባካችሁ ነገ ቤታችን ስንሄድ ዛሬ የገደልነውን ከየት ነው ነገ የምንሰራው? እስኪ እውነት እውነቱን ከተነጋገርም ማለት ነው ዛሬ የገደልነውን ዛሬ የሞተውን ቆዳችንን ዛሬ ያበላሸነውን ፊታችንን የተበላሸው ልጅነታችን ይበቃል። ሁላችንም በልጅነታችን መታን እዚሁ እየኖር ነው አይደለም ስለዚህ እስኪ ለራሳችንም ጎን በጎን መኖር መልመድ አለብን። ምክንያቱም ዛሬ ላይ መኖር ካልለመድን ዛሬ ላይ ያለመዳችሁት ነገር ነገ ላይ በምንም አድርጋችሁ ብታመጡ አይቻልም ማለት ነው። ስለዚህ ራሳችሁን ጠብቁ እህቶቼ፣ ከራስ በላይ ንፋስ የለም። ራሳችሁን ስትጠብቁ፣ እራሳችሁን ስትንከባከቡ፣ ራሳችሁን ስትወዱ፣ ራሳችሁን ስትሆኑ አደለም ሰው ነፍስ ቢኖረው ድንጋዩ እራሱ ይወዳቸዋል። ለነሱ ነው ምነግራቸው ማለት ነው። ምክንያቱም ከራስ በላይ ንፋስ የለም። እንደዚህ በመካከል በወሬ እንዳልጨቀጨቃቸው እንደምታዩት እንግዲህ በደንብ እኔ እሽት እያደረግኩትኝ ይገኛለሁ። እጄን የእጆቻችን እነዚህ መታጠፊያዎቹ ቡኒ ቡኒ ከለር ያለበት ጥፍራችን አካባቢ በጣቶቻችን መካከል ይሄው እጄ በጣቴ እንደማሳያችሁ እሱ እሱ ያለበትን ቦታ እሱሱ ሊጠቁር፣ ልሸበሸብ፣ ልጨማደድ ያላስፈላጊ ነገር ሊወጣበት ስለሚችል ምክንያቱም ምግብ እንሰራለን፣ ልብስ እናጥባለን፣ ሽንት ቤት እናጥባለን የተለያዩ ማጽጃዎች እነዚህ አሲድ ነክ ነገሮች እንነካለን። ያ ያ ነገር ሲሆን አንዳንዴ የጣት ጭርት ይወጣብናል፣ አንዳንዴ የጥፍራችን ይሰባበራል፣ አንዳንዴ ብዙ ነገር ይወጣብናል። እና እሱን እሱን በደንብ አድርጎ ስኳሩ የማላቀቅ እንትን አለው ማለት ነው። የማንሳት ባህር ያለው ቡኒ ስኳር ቡኒ ቢገኝ በጣም ቆንጆ ነበር። ስኳር ቡኒ ግን የለም እኛ ቤት። ለማንኛውም ችግር የለውም። ማንኛውንም ስኳር መጠቀም ትችላላችሁ። እንደዚህ እንደምታዩት በደንብ እሽት እያደረጋችሁ በደንብ ማለት ነው። እኔ አሁን ታጥቤ ስመጣ ቆይታ ያላቸው እጅ ላይ ምን አይነት ልዩነት እንዳለ እውነት እና እንደዚህ እሽት እያደረጋቸው ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ከራስ በላይ ንፋስ የለም እህቶቼ፣ ከራስ በላይ ማንም የለም። ለሰው እንኖራለን እኛ በስ ለሰው በመኖር እንታወቃለን። ግን ለሰውም ስንኖር የነዛ የምንኖርላቸው ሰዎች ደግሞ እኛ መኖር አለብን። እኛ ከሌለን እነዛ የምንኖርላቸውም ላይኖሩ ይችላሉ ማለት ነው እና ብዙዎቻችን ነገ ላይ ዛሬ ላይ ጊዜ የለንም ጊዜ እኔም ጊዜ የለኝም፣ እውነት ለመናገር ማለት ነው። አንዲት እንኳን ቅንጣት የምትሆን ጊዜ የለኝም ግን ይዜ የለኝም ብዬ ራሴንም አልጠልም። በቻልኩት መጠን ሰርቄ ከእንቅልፌም ቢሆን ሰርቄ ለራሴ የሆነች ነገር አድርጌ ራሴን እንከባከባለው። ምክንያቱም ዛሬ ላይ ካልለመደብን፣ ዛሬ ላይ ራሳችንን መጠበቅ ካልቻለን፣ ዛሬ ላይ እኛ ሁሉን ነገር ማድረግ ካልቻለን፣ ልክ ሰርተን እንደምንለወጠው ራሳችንንም ደግሞ የሆነ ነገር አድርገን ማስዋብ ካልቻለን፣ ነገስ እንዴት ነው የሚሆነው? ነገ ልጆች ይመጣሉ፣ ትዳር ይመጣል፣ ብዙ ነገር ይመጣል። ዘመኑ የምታውቁት ነው። ስለዚህ ራሳችንን መንከባከብ አለብን። እንደዚህ እንደምታዩት እንግዲህ እኔ ከእጅ ጋር ትግል ይዤ እጄን እናቴ በደንብ እሽት እያደረግኩትኝ ነው። እውነት ለመናገር እዩት፣ ልዩነቱ። በወይኔ በጣም ነው ደስ የሚለው። ይህንን ማስክ እንግዲህ ስክራቡን በሳምንት ሶስት ቀን አራት ቀን መጠቀም ትችላላችሁ። ስራችሁን ጭረስ ረስ አድርጋችሁ ስትጨርሱ ማታ ላይ ቅብት ትብላችሁ እንደዚህ በእስክራብ እንደረጋ አድርጋችሁ ከዛ በኋላ ለውም ይህ ምንድነው ስሙ ባዝሊንም አገኛችሁ ምንም አገኛችሁ ቅብት ብላችሁ እንቅልፋችሁን ጠቅ ላይ ደብላችሁ ለሽ የእንቅልፍ እራሱ ሲወስዳችሁ፣ በተለይ ደግሞ ማለት ነው እግራችሁንም እንደዚሁ ልክ በዚሁ አይነት ስክራብ ስታደርጉለት ወላሂ ያቆማችሁበት የዋላችሁት ይሄ ተደማችን ረግቶ ተሰብስቦ ምን ብሎ የሚውለው በቃ ብትን ነው የሚለው፣ ማለት ነው ሚኒኮ ሚኒኮር ሚኒኮር ቢዲኮር ነው የሚባለው። ሚኒኮር ቢዲኮር የሚባለው አለ አይደል? ሳሎን ቤት እየሄዱ የሚሰሩት የውበት ሳሎን፣ ልክ እንደዛ ነው የሚመስላችሁ ማለት ነው። ምክንያቱም እኔ የመጀመሪያ ጊዜ እንደ እንደ ሞከርኩትኝ ምን እንዳልኩት ታውቃላችሁ የሆነ እንደዚህ ልክ እንደምታዩት ጸበም እያደረግኩትኝ በነበርኩበት ጊዜ በቃ የሆነ ነገር ፍትትት እያለ በቃ። እንዴት ነው እንዴ? የሆነ ንዝረት ሁሉ አለው። ከዛ እንዴ እኔ እየተቋጠረ ነገር አለ እንደ ሰውነቴ ውስጥ ነው ያልኩት። እውነት ነው እምላችሁ። ከዛ በቃ ስለም ደውማ ተውት፣ በየጊዜው መስራቴን አላቆምም። ምክንያቱም በጣም ለውጥ አለው። በጣም ማለት ነው ያሳምራል። እንግዲህ እኔ አሁን ልታጠብ እጄ እየመጣሁላችሁ ነው። ታጥቤ ይመለሳለው። እንደዚህ ማለት ነው። ታጥቤ ካሜራውን ለማቆም አልቻልኩም፣ ምክንያቱም እጄ ዘይት ስለነበረ፣ ስልኬ ደግሞ የድሀ ስልኬን እንዳላቆሸሽ ብዬ ማለት ነው። እያዛጋኝ ነው እሺ እያዛጋኝ ነው። እንቅልፍ መጥተው ማለት ነው። እንደዚህ እንደምታዩት ነው እንግዲህ። ታጥቤ ተመልሼ እጅን ታያላችሁ። አሁን ላስቲኩ ለምን እንዳደረኩት፣ ለምን እንደጠቀመኝ አብራችሁ ታያላችሁ ማለት ነው። ምክንያቱም የላስቲኩ ጥቅም ከታች ያለው ጠረጴዛው ሰው እንዳይቆሽሽብኝ የሆነ የማጣበቅ የምናምን ባህሪ እንዳይኖረው ያግዘኛል ማለት ነው። አሁን ላስቲክን ጥቅልል አድርጌ ሳነሳ ምንም ነገር አላቆሽሽኩኝም ማለት ነው። በአንድ ድንጋይ ሁለት ወፍ ይለዋቸዋል እንደዚህ ነው። አሁን እንግዲህ እጄን ታጥቤ ተመልሽ መጥቻለሁ። እንደምታዩት ወይ ጉድ፣ ስልኬን አንቀሳቀስ አንቀጠቀጥኩት። አረ ጉድ እጄ ዋው! እኔ በጣም ልስልስ ብሎኝ ምናምን ነው ያደርኩት። በጣም ተመችቶኝ እውነት እንደዚህ ትንሽዬ ማስክ ተርፋኛለች፣ ትንሽዬ ስኳር ምናምን የጨማመርኳት፣ እሷንም አሁን ሌላ ነገር እሰራባታለሁ እንጂ አልደፋትም ማለት ነው። አያችሁ፣ አሁን ጠረጴዛ ንጹሕ ነው ማለት ነው፣ ምንም ነገር አላቆሸሽኩኝም። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ያው ሁላችሁም እራሳችሁን ጠብቁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለሕዝቦቿ እንግዲህ እጀን መብራቱ አንጥቶታል። ይዋ እጅን መብራቱ አንጥቶታል። ነገር ግን ያ ቅድም ስታዩት የነበሩት የነበረው እጅ አልነበረም። እንደምታዩት አሁን ለስልሰዋል። በጣም ቆንጆ ሆነዋል። ሶፍት ሆኗል ማለት ነው። እንደዚህ እንደምታዩት በጣም ነው ቆንጆ የሆነው። በጣም ልስልስ ብሏል። እውነት ለመናገር እኔ በጣም አምረውኛል፣ ተመችቶኛል። እንደምታዩት ነው እንግዲህ ያ ጣቷ አረጃጅም ንቂጣ ለመጋገር ይባላል፣ በኛ በኢትዮጵያ ማለት ነው። ለማንኛውም እንግዲህ የእጆቼን በዚህ መልኩ አስድቻቸው ቆንጅዬ ሆነውልኛል። ቪዲዮ አይታችሁ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። ከዛ በመት በተረፈ ሰላም አሉልኝ። ሰላም አሌይኩም አረመቱላ ወበረካቱ። ቻውቻው